አስር ቀን ሙሉ ሰው ይሞሸራል። እና ሁሉንም ድባቡን እናሳያችኋለን። ተከታተሉ፣ ላይክ ሰብስክራይብ አድርጉ። መልካም እንትናችሁን ደግሞ በኮመንት አስቀምጡላት። ጥሩ እንዲገጥማት በሰላም በሰላም ሄዳ በሰላም እንድትመለስ ጸሎት አድርጉላት። ልጆቿንም ምርቶቿንም ቤተሰብ በቃ በሰላም እንድታገኝ ጸሎት አድርጉላት እና የምር ድባቡ አሁን ሁሉንም እናሳያችኋለን። ይቀጥላል እና የምር ደስ ይላል ድባቡ። ሴትዮዋ ናት የምር ቆይ ይገርባችሁ ያዘጋጀችው ነ ሽኝት ምን እንደምትሰጣ ግን በኋላ እስኪ እናያለን። ግን ይሄ ብቻ በቂ ነው፣ የምር በቂ ነው። ምንም ባሰጠሽ ምንም እውነት አይመስላችሁም። ሻንጣዋን ረትባት ንበርካ ምናምን ሰማምራ አበባ አበባ አድርጋለች። ልጆቿ ፎቅ ናቸው ጠርታለች። ይሄ በዛውም ደግሞ ይሄ እንትኑ

አዘጋታልእና፣ እኛም ሽር ጉድ ባልነበት ማለት ነው። የምር እንዲች አይነት መዳሚስታ የምር አትጠግብም፣ ማርያምን አትጠግባም። ግን እውነቴን እውነቴን ነው የምላቸው፣ ከምር ነው የምር። ይሄ ሽኝት ለእሷ ነው ያዘጋጀችውና አሁን በሰላሳ ነው የምትሄደው። ግን ዛሬ ትምህርት ዝግ ስለሆነ ልጆቿን እንትን ብለው ልጆቿን ሸኟት ነው የመጡት፣ ሽኝት ነው። በኋላ ደግሞ ያለውን ድባብ እንነግራችኋለን እንነግራችኋለን። ምንም ከእናንተ የሚደበቀው ነገር የለም። እናንተ ያለባቸው ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር ማድረግ መልካም ምኞት ነው። መልካም ምኞታችሁን በኮሜንት መግለጥ የመጣችሁን አይታ የምትረዳ ዘረን ንእንገባ አገር አልባንታ ሊሆን ማለት ነው። ወደ ቁም ነገሩ እኔም ስመጣላችሁ ማርያምን በፊት በእኔ የምትተካውን ሳምንት ሲቀረች ነበር ያለችኝ። ከዛ ሳምንት ገና አስራ አምስት ቀን ቀረኝ፣ ትምጣ። አንቺ ራስሽ መሆን አለብሽ ብዙ አታስቢ፣ ግዴታ ይዘሽ መሄድ ያለብሽን ነገር አስቢ፣ አረጋት እረፍት አድርጊ ብላ ቀደም ብለሽ ደምን አላመጣሻትም ሁሉ አለች ማለት ነው። ማርያም እና ፊቴን አይታ ትረዳለች። ሴትዮዋ በቃ ያው እነሱ ዘንዱኛ አያቶቼን እንደውም ደግሞ እናቴን ያጣሁት እነሱ ቤኩኝ ስለሆነ በጣም ትረዳኛለች። ማርያም ፊቴን አይታ በቃ ካመመኝ ራሱ ዛሬ አሞሻል ሁለሽ ነው፣ ትክክል አይደለሽም ነው የምትለኝ። እና እግዚአብሔር አምላክ የስጋ እናቴን በስደት ሁኜ በጣም ደግሞ የሚያዝንልኝ ሰው ከትንሽ እስከ ትልቅ አሳጥፈኛ ያቅ እግዚአብሔርን። አብሮኝ የሚሰሩት ብትሉ ፊሊፒኖች፣ ብትሉ አበሻዎች ቢሉ በቃ እኔ ውስጤን መደበቅ አልችልም። የውስጤ በውጩ ነው የሚወጣው፣ እና ሰሞኑ በጣም ሀይለኛ ጭንቀት ውስጥ ነበርኩኝ። ኩኝ በቃ ዝም ብሎ ተመለከን ተነስቶ ይደብረኛል። ከዛ ክላሴ ገብቼ አልቅሼ አልቅሼ ደግሞ ውስጤ ሲከፋኝ ካላለቀስኩ ይወጣል ሚ አለ ስናይ መጣደኛል እንደን አይነት ስሜት ያለባችሁ እግዚአብሔር እርዳችሁ። ማርያም ከኔ ውጭ የሚያውቅ የለም ያንን ስሜት። በቃ ብቻዬን መሆን ነው የምፈልገው በ አዎ። እና ሴትዮ እንደዛ አረገች፣ ደግሞ የሚገርም ነው። አዎ ደግሞ የምነግራችሁ እንደ አሁን ጓደኛዬ እንዳለቻችሁ የሚሰበረውን በማይሰበረው በአንደኛው መሆን ያለበትን በአንደኛው እኔ ሻንጣዬን ስረትብ ያው የተፈቀደልኝ አርባ ስድስት ኪሎ አስር በእጅ ነው አይደለ? ከዛኔ ዝም ብዬ ልብሱ ነው ጫማ ነው ማደበላለቅ ነበረ እየረተብኩት። እንደገና መታ ትባሪያ ቁጭ ብላ በቃ በመረተቢያን ቃጦርሩ ቁጭ በይ ስላት እንኳን ሻ አትልም። እንግዲህ ውሸቴን አይደለም፣ አብረውኝ ያሉት ልጆች ምስክር ነግረዋቸዋል። ማርያምን መዳሜ ትለየብኝ አለች። እግዚአብሔር አምላክ እርሜና ጤና ይስጣቸው፣ ሌላ ምንም አላቸውም። ሊቃማ አላስተካከል ነው ስላቸው በደስታ ላይ ላይ ነው ዘላ ቅፋ ይሳመችን ይችን ቀን ጠብቃት ነበር ያለችኝ። እኔ ብቃኔ ማርያምን ስሜቱን እንደሱ እየልን ያው በቤተሰብ ማጣ ስጎዳ ደግሞ በስደት ሰው ሰጥቶኛል። እግዚአብሔር ይመስገን። በቃ ደስ ብሏቸው ከትንሽ እስከ ትልቅ ወጫቸውን አውጥቶ የመሳፈሪያ ትኬት ቆርጠው መመለሻ ቆርጠው እያንዳንዷን ከራሳቸው ጋር ከሳቸው ጋር አሁን ትኬቱ ለራሱ ማርያም ማለት ነው ትኬቱ ለራሱ ለሶስት ወር ነው የተቆረጠ። ለይግን ካልበቃሽ እንኳን በመሃል መከጥምሽ ካለ ብለው እንደገና ሀያ ቀን ጀምረው ብቻ እግዚአብሔር ይመስገን። ይሄን ሁሉ ክብር የሰጠችኝ በአሕዛብ አገር እናቴ ድንግል ማርያም እናት እሷን ጠርቼ አፈሬ ወድቄ ተሰብሬ አላቅም ማርያም እና ሁላችሁም መብርሃን አለ ናቸው። እጇ ደግሞ እንደምታበቃኝ ተስፋ አለኝ። እናንተን በስደት ያላችሁ ድንግል ማርያም ከጎናችሁ ትሁን። እኔ አላውቅም፣ ስለ እናቴ ስለ ድንግል ማርያም ማውራት አልችልም። በቃ የጠየኳትን ሁሉ ነው የምታደርግልኝ ማርያም። እና እንግዲህ የዛሬው ሽኝት እንደዛ አድርገው ልጆቹ አንድ አይነት ለብሰዋል። ወይኔ ምን ልበላች? ማርያም፣ የኔ ውድ መዳም ርሜና ጤና ይስጥልኝ፣ ወድሻለሁ። ለካ አረብን ፊት አይቶ እንትን ይላል እንዴ። በቃ አረቦች የሚሆኑ አብሮ የሚሰሩት የኔን ፊት አይተው ውስጤ ጥሩ ስሜት እንደሌለው ነው እንጂ የሚረዱት በመጥፎም ካልተረጉሙብኝ፣ ማርያምን በቃ ይረዱኛል። እያንዳንዱ ያየ ሰው ሁሉ ይረዳኛል የራሴ ሰው እኮ ስንት ስማውት ትወደኛል እኮ ስንት ተብያለሁ እኮ ብቻ እግዚአብሔር ይመስገን በአንዱ ስትጎዱ በአንዱ መጠገኛ ይሰጣችኋል እግዚአብሔር አምላክ እና በዚህ ነው እንግዲህ ለመሳፈር ሶስት ቀን የቀረኝ ሰላም ደርሼ እንድመለስ እናንተ ጸሎታችሁ ይርዳኝ እግዚአብሔር ከኔ ጋ እንደሆን ጸሎት አድርጉልኝ። ያው ከተመቸኝ ደግሞ ከአሁን በኋላ ያለውን ነገር ከተመቸኝ ለመቀረጽ እቀርጻለሁ። የማይመቸኝ ከሆነ ለምን እጨርሳለሁ። እንደ አስር ደ

እሷ አምስት ዓመት እዚህ ቤት ሰርታ ሲኬድ አንድ ዓመት የሆነት በቃ ለእኔ ነጠፍ ይላሉስታሁ እንደዚ አይነት ይላል ጓደኛ ነሆረነውመዳማ ረ ፊትሰራ አዘነችልኝ እናንተ ደግሞ። ኧረ አንቺ ደግሞ አንድ ወር ሙሉ ትሞሸሪያለሽ። አንቺ ደግሞ ተራ ሲደርስሽ ልተኛ አይደለም። ኧረ ዛሬማ